ወበውእቱ መዋይል በፃ ዮሐንስ መጥምቅ እንዘ ይሰብክ በገዳመ ይሁዳ ዘዮርዳኖስ ከመናዝራዊ ይሰማይ ወልዴ ብሎ ነበርና ናዝራዊ በተባለበት ወራት አንድም በናዝሬተ ብሎ ነበርና ናዝሬት በገባበት ወራት ሀያ አምስቱን ዘመን እንደ አንድ ወር አድርጎ ወበውእቱ መዋይል አለ። ከዚያ ሁሉ ዮሐንስ አርባውን ቀን እንደ አንድ ቀን አድርጎ ወአመሳኔ የታረወ ዮሐንስ ለእግዚ ኢየሱስ እንዳለ አንድም ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ ብሎ ነበርና ስጋ በሆነበት በዚያ ወራት። አንድም ለዮሐንስ ሰላሳ ሲሞለው ለጌታ መንፈቅ ሲቀረው የዮርዳኖስ አውራጃብ የሚሆን በሚሆን በይሁዳ ዱርዱሩን እያስተማረ ደረሰ። አንድም መጻኢ ይላል እያስተማረ መጣ። በገዳም አለ ቦታው ነውና ፀሐይ ለመስኮቱ አሳታበራ ለሌላ እንዳታበራ። አንድም ሰማእያን በዚያ ይበዛሉና እንጨት ሰባሪ ውሃ ቀጂ። አንድም በገዳም ጾር ይቀላልና ለወጣውያን አብነት ለመሆን አንድም በገዳም ጾር ይከብዳልና ለፍጹማን አብነት ለመሆን አንድም ገዳም ያለው የአይሁድን ልቡና ነው። በገዳም እህል ተክል እንዳይገኝ በአይሁድም ልቡና ምግባር ሃይማኖት አይገኝምና እንዘይብል ነስኡ እስመ ቀርበት መንግሥተ ሰማያት መንግሥተ ሰማያት በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ እያለ እስመ ዝንቱ ውእቱ ዘተብለ በኢሳይያስ ነቢይ እንዘይብል ቃል አዋዲ ዘይሰብክ በገዳም በገዳም የሚያስተምር አዋጅ ነጋሪ ተብሎ በኢሳይያስ የተነገረለት ይህ ዮሐንስ መጥምቅ ነውና፣ ቃል አዋዲ ማለት አዋጅ ነጋሪ ማለት ነው። አንድም ቃል አይዋዲ ይላል። አይዋዲ ቃል ሲል ነው፣ ትምህርቱን ከዚያም ከዚያም የሚያደርስ አንድም ቃል አዋዲ ይላል። ይህንም ሊቁ ወቃል ዘይኬልህ በገዳም ብሎ ወስዶታል። ወተለአለ መርፈቀ ወህትም ቃል ዘይኬልሁ እንዳለ ኢሳይያስ ወይብርጽሁ ፍኖቶ ለእግዚአብሔር የእግዚአብሔርን ጎዳና ጥርጊያ አድርጉ እያለ ዋሪው መጽያህቶ ሰንከልካላውን አስተካክሉ እያለ ንጉሥ በመጣ ጊዜ እሽወው ተነቅሎ ድንጋዩ ተነስቶ ተራራው ኮረብታው ተንዶ ጎድጓዳው ሞልቶ ሰንከልካለው ተስተካክሎ ለፈረስ ለሰረገላ እንዲመቹን ወይ ይቆያልና በዚያ ግጽ ተናገረ። አንድም የእግዚአብሔር ማደሪያ ሰውነታችሁን ከኃጢአት ከጣዖት ለዩ፣ አንድም ሰውነታችሁን የእግዚአብሔር ማደሪያ አድርጉ እያለ መጣ። ወልብሱ ለዮሐንስም ጸጉረ ገመል ዮሐንስም አንጅ ማስተማሩ ነገስታት መኳንንት ካባ ላንቃ ወርቀ ዘቦ ግምጃ ያለብሱኛል ብን ሆነው ትሉኝ እንደሆነ ይህ ለስጋዊ ነው፣ እርሱ ግን መንፈሳዊ ነውና ይህን አይሻውም። ዮሐንስስ የሚለብስ የግመል ጸጉር ነበር። የግመል ምን ጸጉር አላትና እንዲህ አለ ቢሉ ከጅራቷ ቢፈልጉ አይታጣምና ያንን ታታ አልብሰዋለች። ለጊዜው ኑሮ በገዳም ነውና ልብሱን ሲል ወንበዴ ይጣለዋል ብላ፣ አንድም ብታጣ፣ አንድም ትዕምርተ ምናኔ ወደ ምናኔ በሄዳችሁ ጊዜ ተርታ ልብስ ለብሳችሁ አለባሌ መስላችሁ ኑሩ ለማለት ነው። አንድም ግመል በቀለኛ ናት። አንድ ቀን አጥብቆ የመታሽል እስከ ሰባት እስከ ስምንት ዓመት ኖራ አትረሳውም። ስፍራ ሲመቻት ባጥ ብላ ትረግጠዋለች፣ ገደል ገፍታ ትጥለዋለች። እርሱም ወይ ወዲይወም ውስተት ሆነ እሳት የምትል ሕገ በቀል ወንጌልን አስተብራለሁ ሲል አንድም ግመል ሁለት ግብር አላት የሚበላና የማይበላ ስመ ገመል ያመሰኩ ወይ ኮነ ንፉቀ ሰኮናሁ እንዲል እንደላም እንደበሬ ምንዝሃ ታወጣለች። እንደ ፈረስ እንደ በቅሎ ሰኮናዋ ጽፉቅ ነው። እርሱም ሕጋ ሕዝብ ዋህዛ ወንጌልን አስተምራለሁ ሲል አንድም ገበሎ የሚባል እንጨት አለ። ያንን ቆርጠው ከፀሐይ አድርቀው ከውሃ ይነክሩታል ጭረት ይወጣዋል። ያንን ታታ አልብሰዋለች። ለጊዜው ኑሮ በገዳም ነውና ልብሱን ሲል ወንበዴ ይጣለዋል ብላ አንድም ብታጣ፣ አንድም ትእምርተ ምናኔ። ወደ ምናኔ በሄዳችሁ ጊዜ ተርታ ልብስ ለብሳችሁ አለባል የመስላችሁ ኑሩ ለማለት ነው። ወቅናቱ ዛዲ ሙስታቁ የሆ ዮሐንስማ እንጂ ማስተማሩ ነገሥታት መኳንንት የወርቅ ዝናር የወርቅ አፋ ያስታጥቁኛል ብሎ ነው ትሉኝ እንደሆነ ይህ ለስጋዊ ነው፣ እርሱ ግን መንፈሳዊ ነውና ይህን አይሻውም። ዮሐንስስ የወገቡ መታጠቂያ ቀለም የገባበት መቃድ ነው። ይህን አስቀድመው ከአካሉ ይለዩታል፣ ይመልጡታል፣ ይነክሩታል፣ ያለፉታል፣ ቀለም ያገቡታል። ከአካሉ እንዲለዩት ነስሑ ወእመኑ እያለ ከኃጢአት ከጣዖት ይለያቸዋልና፣ እንዲመልጡት ያስተምራቸዋል፣ እንዲነክሩት ያጠምቃቸዋል፣ እንዲያለፉት ሥራ ያሰራቸዋል፣ ቀለም እንዲያገቡበት ጸጋ ክብር ያሰጣቸዋልና፣ የአደመነፍስ የተለየው እንደሆነ እርሱም ከዚህ ዓለም በግብር ልዩ ነይ ሲል በታጠቁ ግን ፍትወት እንስሳዊት በባሕሪው ሳለች እንዳላወረዳት ያጠይቃል። ወሲሳዩ አንበጣ ወማረገዳ። ዮሐንስም አንጅ ማስተማሩ ነገሥታት መኳንን ትጣቦ፣ ጋቦ፣ ዶሮ ስቅስቆ ያበሉኛል ብሎ ነው ትሉኝ እንደሆነ ይህ ለስጋዊ ነው። እርሱ ግን መንፈሳዊ ነውና ይህን አይሻውም። ዮሐንስስ የሚበለው አንበጣ የሚባል ቅጠል ነበር። በልሳና አቴና ቀምሲ ይለዋል። ወመዓረ ገዳም አለ የማጓማር ሲል ነው። አንድም በቁሙ አንበጣውን ይበለው ነበር። በአረቡ እልጅራድ ይላል፣ አንበጣ ሲል ነው። ኦሪትም እንዲታለፍ ለማጠየቅ በዘመኗ እያሉ ሽሯት ነበር። ኦሪት በስምንት ቀን ግዘሩ ብትል እያሱ በአርባ ዘመን ገዝሯል። ሶምሶንን ከአፈ አንበሳ ማራቢቶ በልቷል። ከመንሰጋድ ጋር ጓፈልቆለት ጠጥቷል። ኤልያስም ምግብ በአፈቋ እየመጣለት ተመግቧል። ቋረኩስ ብትል ወሪት ዮሐንስም በቁሙ አንበጣውን ይበላው ነበር ወመዓረ ገዳም ባለው ወመዓረ ጸደና ይላል የጣዝማ ማር ነው። ይህንንም ሊቁ አንበጣ ዘይቤ ልልና ስብከቱ ይቲ ወማር ዘይቤ ጣይመ ስብከቱ ይቲ ብሎ ተርጉሞታል። ወይ ወይመጽኡ ኀቤሁ ኩሎሙ ሰብአ ኢየሩሳሌም ወኩሎሙ ሰብአ ይሁዳ ወኩሉ አድያሚሃ ለዮርዳኖስ። በኢየሩሳሌም በይሁዳ በዮርዳኖስ አውራጅ ያሉ ሰዎች ሁሉ ወደ እርሱ እየመጡ ወያጠምቆሙ በፈለገ ዮርዳኖስ፣ በፈለገ ዮርዳኖስ ያጠምቃቸው ነበር። እንዘ ይትአመኑ ኀጣውኢሆሙ ኃጢአታቸውን እየተናገሩ ገሌ ተጠመቅ በማይ ንሳ ከመ ትኮን ረድአ ለክርስቶስ እያለ ያጠምቃቸው ነበር። ጥምቀት ሶስት ወገን ነው። ጥምቀት አይሁድ ጥምቀታ አ ዮሐንስ መዝገበ ውሉድ ፍቁር ራሄው የምታሰኝ የጌታ ጥምቀት። ጥምቀተ አይሁድና ጥምቀተ ዮሐንስ አንድ አይደለምን? ሁሉም ልጅነት አያሰጥ ቢሉ ከሰውነታቸው ሰውነቱ እንዲበልጥ ከጥምቀታቸውም ጥምቀቱ ይበልጣልና የዮሐንስ ጥምቀት ከጌታ ጥምቀት ያደርሳልና። አንድም ጥምቀት ስምንት ወገን ነው፣ አራቱ ምሳሌ፣ አራቱ አማናዊ። አራቱ ምሳሌ አጥመቃ ለምድር በማያይ ወለኩሎሙ አበዊነ አጥመቆ ሙሴ በደመና ወባይ ወተጠምቃ አገር ሆሙ ለካይና። ጥምቀተ አይሁድና ጥምቀተ ዮሐንስ አንድ ወገን ይህ ምሳሌ ነው። አራቱ ሰዓቱ አማናዊ መዝገበው ፍቁራን የምታሰኝ እየታ ጥምቀት አንባን እንስሓ ደመ ሰማይታ ጥምቀት ውስተ ተባይረ እሳት ነው። ወሶበ ርእየ ብዙኃነ ፈሪሳውያን ወሰዱቃውያን እንዘ ይመጽኡ ውስተ ጥምቀቱ ጽሙተ አይዛብ ያላቸው እስራኤል ናቸው። ግብረ አይዛብን ይሰራሉና በጸያፍ የገባ አንድም ሕዝብ ያለውን ሲያበዛ ነው። በፋሪስ ፈሪሳውያን በሳዶቅ ሰዱቃውያን ተብለዋል። አባትም ስመት መጠራት ልማር ነው። በኤቦር እብራውያን፣ በይሁዳ አይሁድ እንደተባሉ ከፈሪሳውያን ከሰዱቃውያን ወገን ኃጢአታቸውን ሰውረው ጻድቃን መስለው ተርታ ልብስ ለብሰው አልባሌ መስለው የወሪትን ንጻጽ የወንጌልን መብለጥና ያለም ብለው ብዙ ሰዎች ወደ ጉማዬ ሲመጡ ባየ ጊዜ ኢቤሎሙኦ ትውልደ አራዊተ ምድር መኑ አመረክሙ ከመታምስጡ መቅሰፍት መቅሰፍት ወእመንሱት ዘይመፅ እናንት የምድር እፉኝት የባብ ልጆች ከመከራ ስጋ ከመከራ ነብስ ትድኑ ዘንድ ማን ነገራችሁ? አንድም መቅሰፍት ወእመንሱት ወእማት ዘይመጽ ይላል። በጥጦስ በሐሳው የመሲህ በምጽዓት ከሚመጣው መከራ ትድኑ ዘንድ ማን ነገራችሁ? ምነው ሊማሩ እንዳልመጡ ያውቅ የለም ቢሉ ንግር ወይ ታርምም ይላልና። አንድም ከጉባኤው የሚጠቀም እንጂ የማይጠቀም አይመጣምና። ይቻሩ የገሞራዊት ናት። አፈማ የጸሟ ጠባብ ነው። ዘር የምትቀበለው በአፏ ነው። አባለ ዘሩን ቆርጣ ታስቀረዋለች፣ ወንዱ ይሞታል፣ ትጸንሳለች። በምትወልድበት ጊዜ ልጆቿ ስጋዋን እየበሉ ጎኗን ቀደው ይወጣሉ። እነዚያ በጽንስ አባታቸውን በልደት እናታቸውን እንደገደሉ እነዚህም እንደ አባት የሚሆኑ ነቢያትን እንደ እናት የሚሆኑ ሐዋርያትን ይገድላሉና ኢየሩሳሌም ኢየሩሳሌም፣ እንተ ተቀትሎም ለነቢያት ወተው የግሮም ለሐዋርያት ሚ መጠነ ፈቀድ ኳስተጋቦም ለደቂቅኪ ከመ እንተ ታስተጋብ ዶርሆ እጎሊያ ታይተ ክረፊያ ብሎ እንዲያመጣው። አንድም አባቶቻቸው ይወስ ይወስየፍን ሽጠው በልተው አሮ የኩ በልወ ብለው ነበርና ወደው በወቅቱት ስም ይጠሩበት ለማለት ትውልዳ አራዊተ ምድር አላቸው። ግበሩኬ እንከ ፍርየ ሰናየ ዘይደል ወክሙ ለንሳ እንግዲህ ወዲህ ለማመን የሚያበቃችሁን ሥራ ስሩ። ወይም ሰልክሙ ዘታመስጡ በብሂል አብ ብነ አብርሃም አብርሃምን ያህል አባት ሳለን ትውልድ አራዊ ተምድር ይነናልን እንዲሉ ታውቆ ተናገረ። እንዲሉትም አውቆ መናገር ልማድ ነው። ከዚያ ብፁዓን ብፁዓን እያለ ሲያስተምር ሰምቶ ብፁዓን ብፁዓን ብሎ ማስተማሩ ኦሪትን ነቢያትን ሊያሳልፋቸው መጥቶ አይደለም እንዲሉ ታውቆ ኢይምሰልክሙ ዘመጻእኩ እስዐሮ ለኦሪት ወለነቢያት እንዳለ። ከዚህም ቅዱስ ጴጥሮስ ወኢትሁቦ ለጻድቅከ ይርአይ ሙስና ያለውማ ዳዊት ለራሱ አይደለም እንዲሉ ታውቆ አበቡሁነሁ እንከ ኦ ሰብእ ንግልክሙ ክሡተ በእንተ ዳዊት ልንሰአበው ቀደምት ከመሂ ሞተ ወተቀብረ ወመቃ ባበሪ ሆኒ በሃቤን አሉ እስከይወም እንዳለ አብርሃም ምን ያህል አባት ሳለን ትውልድ ዳራዊ ተምድር ይለናልን ትሉኝ እንደሆነ አብርሃም አባታችን ነው በማለት ትውልድ ዳራዊ ተምድር ከመባል የምትድኑ አይምሰላችሁ። የታመስጡ ይላል፣ አታመልጡ እብለክሙ ከመይክ እግዚአብሔር ላንቱ አይባን አንሶ ውሉድ ለአብርሃም አንሶ ውሉድ አንሶ ውሉድ ይላል። እግዚአብሔር ከነዚህ ከአይዛ ወገን ለአብርሃም ልጅ ማስነሳት አንሶ ውሉድ ይላል። ልጅን አድርጎ ማስነሳት እንዲቻለው ነግራችኋለሁ እላንቱ አይባን ያላቸው በቅርብ ያሉ አይዛብ ናቸው። ኋላ ወደ ብሔረ ጌርጌሴኖን ሄደ ብሎ እንዲያመጣው። አንድም አይባን አላቸው ድንጋዩን እያለዘቡ እንጨቱን እየጠረቡ ያመልካሉና። አንድም እብን ይቡስ ነው፣ ይቡሳና ይምሮ ናቸውና። አንድም ቆሪር ነው፣ ቆሪራና ይምሮ ናቸውና። ግዙፍ ነው፣ ግዙፋና ይምሮ ናቸውና እስመ ናሁ ወድአ ማሕፄ ተሰይመ ውስተ ጕንደ ዕፀው ይንበር እነሆ መጥረቢያ ጉንዱን ከአይጹቁ አይጹቁን ከጉንዱ ይለይ ዘንድ ተቃጥቷልና ግበሩኬ እንከ ፍሬ ሰናየ ዘይደልወክሙ ለንስሓ እላለው። አንድም የአብርሃምን አባትነት ከእናንተ ልጅነት የእናንተ ልጅነት ከአብርሃም አባትነት ይለይ ዘንድ ተቃጥቷዋልና ኢይምሰልክሙ በብሂለ አብ ብነ አብርሃም ዘታመስጡ ይላል።

አንድም በጎ ለሊና ከክፎ ለሊና ክፎ ለሊና ከበጎ ለሊና ለይ ስልጣነ ከረ ተቃጥቷልና ግበሩ ኬ እንከ ፍሬ ሰናይ ዘይደልወክሙ ለንስሐ አለው ኩሉ ኬ እጽ ይፈሪ ፍሬ ሰናይ ይገዝምዎ ውስተ እሳት ይወድይዎ ለኩሉ እጽ ሲል ነው በጎ ፍሬ የማያፈራውን እንጨት ሁሉ ቆርጠው በእሳት ያቃጥሉታል። እንደዚሁም ሁሉ አምኖ ተጠምቆ የክርስቲያንን ስራ የማይሰራውን ሰው ነፍሱን ከሥጋው ለይተው በእሳተ ገሃነም ይጥሩታል። አንሰ ኬ አጠምቀ ክሙ በማይ ለንስሐ በዚ ያልተያዘ በሉቃስ የተያዘ ነው። ቡላን መጥተው ምን ተንግበር ቢሉት ዘቦ ክልኤ ክዳናት የሀብ አሐደ ለዘአልቦቱ ወእክለ ከማሁ ለይግበር ብሏቸዋል። መጸብሓን መጥተው ምን ተንግበር ቢሉት አልቦ ፍድፋዴ ዘተገብሩም ዘተአዘዝ ክሙ ብሏቸዋል። እነዚህ ከወርቁ የጠራውን ከግምጃው ያማረውን አንበሳ ሰበር ወርቅ ተኮስ የሚሉ ናቸው። የደል ጭፍሮች መጥተው ምን ተንግበር ቢሉት ትሄዱ ወይ ትታገሉ አለ ንበሩ በበሲሰይ ክሙ ብሏቸዋል። እነዚህ የወር ቀለብ የአመት ልብስ የሳምንት የዕለት ድርጎ የሚሉ ናቸው። ወመሰሎሙ ዮሐንስ ከመወቱ ክርስቶስ ይላል። ኢየሱስ ክርስቶስ ነው ብለውታልና እኔስ ለጠጅ ብርሌ ለልብስ ገላን እንዲያጥቡለት ለእርሱ ጥምቀት በሚያበቃ ጥምቀት፣ ለእርሱ ትምህርት በሚያበቃ ትምህርት፣ ለእርሱ ታምኑ ሀጣው በሚያበቃ ታምኑ ሀጣው አስተምራችኋለሁ እንጂ እኔስ ክርስቶስ አይደለሁም ብሏቸዋል። ወዘምድኅሬ የእሰ ይመጽእ ውእቱ ይጸንዕ እምኔየ። ከእኔ በኋላ የሚመጣው ግን ከኔ የጸና ነው ማለት የባህሪ አምላክ ነው። ይመጽእ እንደ ሰውነቱ፣ ይጸን እንደ አምላክነቱ ነው። ዘኢይደልወኒ እጽአ አሣእኒሁ የእግሩን ጫማ ሊሸከም ያልበቃው የንጉስን የንግስትን ጫማ በቅተሃል ያላሉት ብላቴና መሸከም እንዳይችል። አንድም አሳይ እነ ባህሪውን ልመረምር የማይቻለኝ ከትሩፋቱ አንዱን ልሰረው የማይቻለኝ አንድም ከሚመና አለ አልባ ሳይነ መርገምን ላረቅለት የማይቻለኝ እርሱ ከኔ የጸና ነው። ወው እቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት እርሱ ግን እሺ ብትሉ በመንፈስ ቅዱስ ያጠምቃችኋል፣ እሺ ባትሉ በእሳተ ገሃነም ያጠምቃችኋል። ገሃነም ሰብ እድርኤቴ እንተ ይትመልማ የእንዲል አንድም በመንፈስ ቅዱስ ዘእሳት ይላል። በመንፈስ ቅዱስ እሳትነት ያጠምቃቸዋል። መንፈስ ቅዱስን እሳት አለው። እሳት ምሉ ነው መንፈስ ቅዱስም ምሉ ነውና አንድም ሰዓት በምላት ሳል ላይ አይታወቅም፣ ከውላዱ ሲወጣ ነው እንጂ። መንፈስ ቅዱስም በምላት ሳል አይታወቅም፣ ቋንቋ ሲያናግር ነው እንጂ። አንድም ሰዓት ከውላዱ ሲወጣ በመጠኑ ነው፣ ኋላ ግን በሳር በገለባ ያስፋፉታል። መንፈስ ቅዱስም በአርባ ቀን በጥምቀት ሲሰጥ በመጠን ነው ኋላ በገድ በትሩፋት ያስፋፉታል እንጂ። አንድም ሰዓት ጣዕምን ያመጣል መንፈስ ቅዱስም ጣዕመ ጸጋን ያመጣልና። አንድም ሰዓት መዓዛን ያመጣል መንፈስ ቅዱስም መዓዛ ጸጋን ያመጣልና። አንድም ሰዓት በልክ የሞቁት እንደሆነ ሕይወት ይሆናል ከልክ አልፈው የሞቁት እንደሆነ ደውያ ይሆናል። መንፈስ ቅዱስም በተጻፈው የመረመሩት እንደሆነ ሕይወተ ሥጋ ሕይወተ ነፍስ ይሆናል። እሳት ማህያዊ ለርቱዓነ ልብ ለለ ገብሩ ፈቃዱ እንዳለ አባ ሕርያቆስ ከተጻፈው አልፎ የመረመሩት እንደሆነ ግን ደዌ ሥጋ ደዌ ነፍስ ይሆናል። እሳት በላይ ለአማጽያ ለለ ክህሉ ስሞ እንዳለ አባ ሕርያቆስ አንድም እሳት ዱር ይገልጣል መንፈስ ቅዱስም ምስጢር ይገልጣልና አንድም እሳት የበላው መሬት ለእህል ለተክል ይመቻል መንፈስ ቅዱስም ያደረበት ሰውነት ለገድ ለትሩፋት ይመቻልና አንድም እሳት ደረቁን ከርጥቡ ለይቶ ያቃጥላል መንፈስ ቅዱስም ሃጥውን ከጻድቁ መናፍቁን ከምእመናን ለይቶ ያጠፋልና አንድም እሳት ግምጃውን ቁራንጮውን ያቀርቡለት ያቃጥላል። መንፈስ ቅዱስም ህዝብ አሕዛብ የጸለዩትን ጸሎት ያቀረቡትን መስዋዕት ይቀበላልና። አንድም እሳት ወንዝ ጎዳና ካልከለከሉት ሁሉን ላጥፋ ቢል ይቻለዋል። መንፈስ ቅዱስም ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋልና። አንድም እሳት ከአንድ ፋና ሃምሳ ስልሳ ፋና ቢያበሩ ሕጸጽ የለበትም። መንፈስ ቅዱስም ለሁሉ ቢሰጥ ሕጸጽ የለበትምና ይህት የተሆ ወይ ትቀበል እንዳላረጋው መንፈሳዊ አንድም እሳት ሰባቱን ማዕድናት ከዛይላቸው ሳይሳተፍ ያጠራል። መንፈስ ቅዱስም ከኃጢአታቸው ሳይሳተፍ ሚመናንን ያነጻልና ይህት የታነጽ ወይ ትረስ እንዲህ አንድም እሳት ቀድሞ ሰባ ሰዶምን ሰባ ገሞራን ካጠፋ በኋላ ኋላም ከእስራኤል አንድ ሕብር ካጠፋ በኋላ ለማዓት እንጂ ለምህረት አልተፈጠረም ብለውት ነበርና ለምህረትም እንደተፈጠረ ለማጠየቅ አንድም ሸክላ ሰሪ ነቅ ያገኘችበት እንደሆነ እንደገና ከስክሳ በውሃ ለውሳ በእሳት ተኩሳት መታደስም በመንፈስ ቅዱስ ነውና ዛትኬ እሳት እንተኮን አዳም ዘይት አጸፋ እማመ ነበር ውስተ ገነት ዘይነበረይት አደው ትእዛዘ እግዚአብሔር ወአመ በላ አመፅ ተአርቀም እኒሃ ወይ ረከበ ኪሃ እስከመፅ አዳም ዳግማዊ ዋልበሶ ኪሃ እኑመ እማይ ወም መንፈስ ቅዱስ እንዳላረገዊ መንፈሳዊ ዘመስኤ ውስተ እዴው ዘወቱ ያነጽ አውደ እክሉ እክላውዱ ሲል ነው ጥሩውን ከገለባው ገለባውን ከጥሩ የሚለይበት ማንካ ላዳ መንሽ በእጁ የተያዘ ወያስተ ጋብ ስርናይ ውስተ መዛግብቲሁ ጥሩን ከገለበው ለይቶ በጎታ በጎተላ በሪቅ የሚሰበስብበት ወአሰሮስ ያውይ በእሳት ዘይ ጠፍ ገለባውን ግን ከጥሩ ለይቶ በእሳት የሚያቃጥልበት ዘይ ጠፍ አለ። አሁን የገለባ እሳት የማይጠፋ ሆኖ አይደለም፣ ወደ ወርቁ አድልቶ ተናገረ። አንድም ዘመስኤ ውስተድ የሁ ዘወቱ ያነጽ አውደ እክሉ ዘውቱ ፍጥረ ተሰብሎ ሊቁ ወስዶታል። ጻድቃንን ከሀጣን ሀጣንን ከጻድቃን የሚለይበት ሥልጣን ገንዘቡ የሚሆን ወያስተ ጋብእ ስርናየ ውስተ መዛግብት ይሁ አቱ ሶስት ነው ያሉ እንደሆነ የሦስትነት ምሳሌ ሁለት ነው ያሉ እንደሆነ ነውና ሁሩ ሆኖ የሚለይበት መያዣው አንድ መሆኑ የአንድነት ምሳሌ ጻድቃንን ከኃጥአን ለይቶ በመንግስተ ሰማያት የሚያኖርበት መንግስተ ሰማያትን መዛግብት ብሎ አበዛት በብዙ ወገን ትወረሳለችና ባለ መቶ፣ ባለ ስልሳ፣ ባለ ሠላሳ ሁነው ይወርሷታልና እርሱም ባለቤቱ እስመ ውስተ ቤታዊ የብዙ ማይደር ወመራህ ቦቱ ይላልና ዋሰሮሰ ያዊ በእሳት ዘይ ጠፍ አጣንን ከጻድቃን ለይቶ በእሳተ ገሃነም የሚያቃጥልበት ዘይ ጠፍ አሁን የተመቸ። አንድም ዘመስኤ ውስተ እዴሁ ዘወቱ ያነጽ አውደክሉ በጎውን ህሊና ከክፉ ህሊና፣ ክፉውን ህሊና ከበጎው ህሊና የሚለይበት ስልጣነ ክነት ገንዘቡ የሚሆን ወያስተጋብ ስርናዮ ውስተ መዛግብቲሁ በጎውን ህሊና ከክፉ ህሊና ለይቶ በመንፈስ ቅዱስ የሚያስጠብቅበት መንፈስ ቅዱስን መዛግብት ብሎ አበዛው ስለ ሀብቱ ብዛ ይላ ዋሰሮሰ ያው ይበሳ ዘይጠፍ ክፉን ህሊና ከበጎ ህሊና ለይቶ በጾም በቀኖና የሚያጠፋበት ስልጣነ ክህነት ገንዘቡ የሚሆን